ፋዘር ኢን ዘ ማይቲ ኔም ኦፍ ኢየሱስ፣ ከድህነት ውስጥ የሚያወጣ ሱፐርናቹራል የሆነ ግሬስ። እግዚአብሔር አባቴና አምላኬ ሆይ በትልልቆች ጋር ምስኪኑን አለዳዊት ትምህርት ቤት ያልሄደውን አለዳዊት ከፋንድያ ላይ አንስተህ ከታላላቆች ጋር ከተማሩ ጋር እግዚአብሔር ሆይ በትልልቅ ስፍራ ከተቀመጡ ጋር አስቀመጥከው እንዳለ፣ ዛሬ አንድ ሰው ከትንሽነት ይነሳ፣ በኢየሱስም ከታላላቆች ጋር ይቀመጥ። የታላቅነት መንፈስ የሆነን ሰው ያገኘው እግዚአብሔር አባት ሆይ መልካሚቱ እጅህ ይህንን ስላደረገችላቸው አመሰግንሃለሁ። በጌታ በኢየሱስ ስም አንድ ትንሽ ሰው ትልቅ ስለሆነ አመሰግንሃለሁ። አንድ ምንም ትምህርቱም አይመጥን ህይወቱም አይመጥን እግዚአብሔር አባት አንድ ብዙ ዝግጅት የሌለው ጊዜው እድሜው የማይመጥን ሰው በእግዚአብሔር ሞገስ በኢየሱስ ስም ወደ ትልቅነት ምዕራፍ ተሻገረ። ኦ ታንኪዩ ጂሱስ ፋደር ይህንን ስላደረግከ አመሰግንሃለሁ። በጌታ በኢየሱስ ስም የእግዚአብሔር ጸጋ ይሆንላችሁ፣ የእግዚአብሔር ሞገስ ይሆንላችሁ፣ የእግዚአብሔር ምሕረት ይሆንላችሁ። በኢየሱስ ስም አሜን አሜን አሜን። ብሩካላችሁ።